የባህር መስመሮች ለጉዞ ለንግድና ለወታደራዊ ዘመቻዎች ወሳኝ ሆነው አሁን ድረስ ዘልቀዋል። ለኢትዮጵያም ይህ መስመር ለዘመናት የንግድ የባህልና የስልጣኔ ደም ስር ሆኖ ቆይቷል። ኢትዮጵያ ምርቶቿን ወደ ዓለም ገበያ የምታደርስበትና ለሀገሪቱ የወጪ ንግድ ወሳኝ የሆኑ መሰረተ ልማቶችን ማስተናገጃም ነበር። የባህር ኃይል የቀድሞ አባል ማስተር ቺፍ ዘሪሁን ወይሳም ኢትዮጵያ በነበራት የባህር በር ከፍተኛ የኢኮኖሚ እንቅስቃሴ ታደርግ እንደነበር ያስታውሳሉ። በዛን ወቅት እንቅስቃሴው በጣም በጣም ደስ የሚል እንደው ወደቦች በሙሉ ሞልተው እንደገና ተጠባባቂዎች ባሕር ላይ መልሕቅ ጥለው የሚቆሙበት ለማውረድም ሆነ ለመጫን ተራዎች የሚበዙበት ሁልጊዜ ቢዚ የሆነ ወደብ ነበር። በተለይ አሰብ በዛ በተጀመረው እንቅስቃሴ አሁን ያለው ቢታክልበት ጠንካራ ኢኮኖሚ የምትገነባ አገር እንደምትሆን ምንም ጥርጥር አልነበረውም። በዛን ወቅት ኢትዮጵያ አሁን እያነሳች ያለችው የባሕር በር ይገባኛል ጥያቄም ወደብን ከማግኘት የዘለለ ሁለንተናዊ የመልማት ፍላጎትን ያነገበ ነው። ወደብን መጠቀምን ብቻ ሳይሆን የሴኪሪቲ የአገራችንን የኢትዮጵያን ሴኪሪቲ እንደምንጠብቅበትም ነው። የንግድ መርከቡ በእርግጥ ለኢኮኖሚያችን ትልቁም ሚና ይጫወታል። ግን ይሄኛው ደግሞ የሉዓላዊነት ጉዳይ ነው እንጂ ይሄ የንግድ መርከብ ብቻ መግቢያ መውጫ አይደለም። አለበለዚያ የጦር መርከብ ከሌለን የንግድ መርከቦቻችንን እኮ ማንም ሊፈትሸው ነው። የሕዳሴ ግድብ ለፍጻሜ መብቃት የዘመናት ቁጭትን የመለሰ እንደመሆኑ አሁንም ትውልዱ የማደግ ቁጭቱን በባህር በሩ ሊደግም እንደሚገባ አንስተዋል። በትምህርት ቤትም ስለ ባህር በሮቻችን፣ ስለ መርከቦቻችን፣ ስለ ባህር ኃይላችን የመሳሰሉት ነገሮች ይሰጡ ነበረ። ስለ ባህር አስፈላጊነትና ስለ ባህር በራችን ስለ አሰብ ስለ ምጽዋ የማያውቅ ሰው አልነበረም። ስለዚህ በቀጣይም ቢሆን በየትምህርት ቤቱ በካሪኩለሙ እነዚህ ነገሮች መግባት አለባቸው። ብዙዎቹ የባህር በር እንደነበረን ይህን ይህንን የማያውቁ ብዙ ወጣቶችን አጋጥመውኛል። ታላቁ ሕዳሴ ግድብ ኢትዮጵያ በራሷ አቅም ሰርታ መጨረስ እንደምትችል ዓለም አቀፉን ማህበረሰብ ያሳመነችበት ነው። አሁን ደግሞ ኢትዮጵያ የምታነሳውን የባህር በር ጥያቄና የመልማት ፍላጎትን ለመጠምዘዝ የሚሞክሩ አካላትን መክታትም ያስፈልጋል። ብዙዎች የዓለም አቀፍ መድረኮች ላይ ኢትዮጵያ የባህር በር ማግኘት እንትኗ ከፍታ አለው አታገኝም የሚል አይደለም፣ ማግኘት አለባት ተጀምሮ እስከሚያልቅ ድረስ የፈለገውን ያህል ጊዜ ሊፈጅ ይችላል። ጥንካሬን ነው ከአባይ መማር የሚቻለው። አባይ ያው እንደሚታወቀው በጣም በጣም ብዙ ፈተናዎች፣ በተባበሩት መንግስታት የጸጥታው ምክር ቤት ከ15 ጊዜ ያላነሰ ስብሰባ የተደረገበት ጉዳይ ነው የአባይ ጉዳይ የውሃ ጉዳይ እንግዲህ። ስለዚህ ይሄ በጣም ብዙ ብዙ ብዙ ትግል ተደርጎበት እዚህ ደረጃ የተደረሰበት ነው እና ይሄኛው ደግሞ ከዛ አንጻር ሲታይ የዓለም አቀፍ ሕጉም ስለሚደግፈን ኢትዮጵያ ደግሞ ባላት ቀጠናዊ የሆነ ተደማጭነት ይህንን ነገር ልንወጣው የምንችልበት ሁኔታ ነው የሚል አስተሳሰብ ያለኝ የባህር በር ጥያቄ የዘመናት የትውልድ ቁጭት ከድህነት የመላቀቅ ጥያቄ መሆኑንም አስረድተዋል።